ሰላም ሰላም፣ ጤና ይስጥልን። ይህ ድሪም ስኩል ነው። ድሪም ስኩል የአማርኛ ቋንቋን ማንበብና መጻፍ ለተቸገሩ ወገኖቻችን እያስተማርን እንገኛለን። እናንተም በአንድም ሆነ በሌላ ምክንያት የአማርኛ ቋንቋን ማንበብና መጻፍ ለተቸገራችሁ ወገኖቻችን፣ ዛሬውኑ ከምትሳቀቁ ወይም ከመሰቀቅ ወይም ከመፍራት ትድናላችሁ ማለት ነው። ምክንያቱም በየምስራ ቤቱ ሊሆን ይችላል፣ በየሆነ ነገር በቃ ራሳችሁን ሙሉ አድርጋችሁ አውቃችሁ የምትሄዱበትን መንገድ አመቻችተናል ማለት ነው። ዛሬውኑ ጀምሩ እወቁ እላለሁ። እሺ በየቀኑ መመለቃቸው ቪዲዮዎች እንዲደርሷቸው ቻናላችን ሰብስክራይብ አድርጉ። በውስጥ መስመር መማር ለምትፈልጉ ደግሞ ታች ላይ በምናስቀምጥላቸው ስልክ ቁጥር መደወል ትችላላችሁ ማለት ነው። ላይክ ኮሜንትም እንዳይረሳ ማለት ነው። ምክንያቱም ለእኛ ጥንካሬያችን ስለሆነ እሺ። ዛሬ የምናያቸው የአማርኛ ፊደላት ክፍል ዘጠኝ የመጨረሻዎቹ ሁለቶች ይሆናሉ ማለት ነው። ከአሁን በፊት ስምንቶችን አይተናል። በእያንዳንዱ ክፍል አራት አራት አይተናል ማለት ነው። ዛሬ ደግሞ የሚቀሩን ሁለቶች ይሆናሉ። እነዚህን በጽሞና ተከታተሉኝ ማለት ነው እሺ። ፈ ፉ ፊ ፋ ፌ

ፕ ፖ ፖ። እስኪ አብረን እንመለስ። ፖ ፕ ፔ ፓ ፒ ፑ ፐ። ስለዚህ ዛሬ ማንን እና ማናየን ማለት ነው ፈ ፐ እያንዳንዱ ሰባት ቤተሰብ ይኖረዋል ማለት ነው። ስለዚህ በሁለተኛነት ደረጃ የምናገኛቸው ፉ ፑ፣ በሶስተኛ ፊ ፒ። እሺ ፋ ፓ፣ እሺ ፌ ፔ ፍ ፕ እሺ፣ የመጨረሻዎቹ ማን ማን ይሆናሉ ማለት ነው? ፎ ፖ ይሆናሉ ማለት ነው። ስለዚህ የአማርኛ ቋንቋ ፊደላት ሰላሳ አራቱ እስከዚህ ነው ይመስላሉ ማለት ነው። ቀጣይ ደግሞ ዲቃላ ሆሄያትን እናያለን ማለት ነው። ዲቃላ ሆሄያትን እናያለን ማለት ነው። ስለዚህ በየቀኑ የምንለቃቸው ቪዲዮዎችን ድረስ ናቸው፣ ቻናላችንን ሰብስክራይብ አድርጉልን እላለሁ። እሺ የዛሬው ክላሳችን ይመስላል። በቀጣይ ክላሳችን እስከንገናኝ ደህና ሁኑ። ቻሪግ ጣማን